የተናገርኩት በነገራችን ላይ አርሰናል ከባየር ሙኒክ የአሁኑ ሰዓት የአውሮፓ ሁለት ምርጥ ቡድኖች ምሽት አምስት ሰዓት ላይ የሚያደርጉ ጨዋታ በጉጉት ይጠበቃል በዚህ የአውሮፓ ሻምፒዮንስ ሊግ ውድድር አርሰናል ጎል ያልተቆጠረበት ቡድን ነው ብቸኛው በአውሮፓ ሻምፒዮንስ ሊግ መድረክ ብቸኛው ባለፉት አራት ሳምንታት ጎል ወይም አራት ዙሮች ጎል ያልተቆጠረበት ቡድን አርሰናል ነው አስራ አንድ ጎል አስቆጥሯል ምንም ጎል አልተቆጠረበትም አስራ አንድ ንጹሕ ጎል አለው ባየርሞኒክ ሞኒክ 14 ጎል አስቆጥሯል፣ ግን ሶስት ጎል ተቆጥሮበታል። ንጹሕ 11 ጎል አላቸው። ሁለቱም ተመሳሳይ ንጹሕ 11 ጎል ነው ያላቸው። ተመሳሳይ 12 ነጥብ አላቸው። አላቸው ባየር ሞኒክ ብዙ ባገባ በሚለው አንደኛ ደረጃ ላይ ተቀምጧል። አርሰናል ሁለተኛ ደረጃ ላይ ተቀምጧል። የነዚህ ቡድኖች ጥንካሬ በሻምፒዮንስ ሊጉ ብቻ አይደለም። የጥንካሬ አድናታቸው መለኪያ ጥንካሬያቸው ከፍ ያለ መሆኑን ማሳያዎች ሻምፒዮንስ ሊጉ ብቻ አይደለም። ሻምፒዮንስ ሊግ ላይ ይሄ ግልጽ ነው። ይሄ ቁጥር በደንብ። ያሳያል ግን ከዚህም የዘለለ ነገር አላችሁ በሊጋችሁ ያላችሁ ጥንካሬ አርሰናል በተከታታይ 14 15 ጨዋታ ሳይሸነፍ ተጉዟል ባየርሞኒክ ጭራሽ በዚህ ውድድር ዓመት ሽንፈት ያላስተናገረ ቡድን ነው አርሰናል በዚህ ውድድር ዓመት አንዴ ብቻ ነው ሽንፈት ያስተናገረው አንዴ ብቻ ነው በሊቨርፑል ያስተናገረው ሽንፈት ሌላ ሽንፈት የለውም አርሰናል በዚህ አመት በሁሉም ውድድሮች ምን አይነት ድንቅ ቡድን እንደሆነ ማሳያ ነው። እራሱ እኮ በጣም እምልህ በትልቁ የእንግሊዝ ፕሪሚየር ሊግ እየተወራ አደረገው፣ በትልቁ የአውሮፓ ሻምፒዮንስ ሊግ እየተሳተፍክ አንድም ሽንፈት ሳታስተናግድ ህዳር ወር ልታጠናቀቅ ወደ ታህሳስ ልገባ ነው አይደለ፣ ወደ ታህሳስ ወር ሊገባ ነው። እንግዲህ ህዳር፣ ዛሬ ስንት ነህ? ህዳር 26 27 ነው አይደለ? በፈረንጆቹ 26 26። ስለዚህ እየሄደ ነው ያለው ቡድኑ እና ይሄ ዝም ብሎ ይሄ የመጣ ሳይሆን ሲሪየስሊ የተሰራበት ቡድን እንደሆነ ማሳያ። በተመሳሳይ የቪሲዮን ኮምፓኒ ባየር ሙኒክም ከ18 ጨዋታ 17ቱን አሸንፏል። ባለፈው አርሰናል ከሰንደርላንድ ጋር ሁለቱ ለሁለት አቻ ሲወጣ ተመሳሳይ ባየር ሙኒክም ሁለት ለሁለት ከዩኒየን በርሊን ጋር እንደወጣ ይታወሳል። ወደ ብሔራዊ ቡድን ረፍት ከሜዳቸው በፊት ባለቀ ደቂቃ ነው ያስቆጠረው። ይሸነፍ ነበር። ነገር ግን ከዛ ጨዋታ መልስ ከብሔራዊ ቡድን ጨዋታ መልስ ግን ስድስት ለባዶ ስድስት ለሁለት በማሸነፍ ግማሽ ደርዘን ጎል አስቆጥሯል። እየተመረረዘ ሁለት ለባዶ አዎ፣ ሁለት ለባዶ ተመርቶ ስድስት አስቆጥሮ ስድስት ለሁለት አሸንፏል። አርሰናል ደግሞ የከተማ ተቀናቃኙን የሰሜን ለንደን ደርቢ የምን ጊዜም ተቀናቃኙን ቶተናምን ዶሮዋል፣ ገነጣጥሯታል በበቀደሙ ጨዋታ ላይ አራት ለአንድ ባሸነፈበት ጨዋታ ላይ ኢዜ ሃትሪክ የሰራበት ጨዋታ ማለት ነው። ሶሞሮለስ ቡድኖቹ አንድ አይነት አቅም ላይ ያሉ ቡድኖች ይመስላሉ ይሄ የማሸነፍ የመሸነፍ የጎል የሚያስተናግዱት የሚያስቆጥሩት ጎል ምናምን ስትመለከት የተመሳሳይ የጥራት አቅም ላይ ያሉ ቡድኖች እንደሆነ ማሳያዎች ናቸው ለዛ ነው ጨዋታው እንዲጠበቅ ይሆኑ ለዛ ነው ጨዋታው አለም በሙሉ በጉጉት እንዲያው የሚሆን ማን ያሸንፋል ያርሰናል ደጋፊ ያርሰናል ሊል ይችላል የባየር ሙኒክ ደጋፊ ባየር ሙኒክ ሊል ይችላል ገለልተኛ ደጋፊ አንዳቸውን ሊመርጥ ይችላል አናውቅም ግን እርግጠኛ ሆኖ ይሄ ቡድን ያሸንፋል የሚልህ ግን የለም። የጨዋታው የጥራት ደረጃ ከፍ ያለ ስለሆነ የአርሰናል ደጋፊም አርሰናልን ሲልህ በሙሉ ልብ አይደለም፣ የባየር ሙኒክ ደጋፊም ባየር ሙኒክ ሲልህ በሙሉ ልብ አይደለም። የሁለቱን ጥራት ደረጃ ስለሚተዋወቁ አንደኛው ለአንደኛው ከባድ ፈተና እንደሆነ ስለሚተዋወቁ ማለት ነው። ሁለቱም ቡድኖች ተጠቃሚ የሚያደርጋቸው ነገሮች አሉ። ለምሳሌ አርሰናል በዛሬው ጨዋታ ላይ የቡድኑ ወሳኝ ተጫዋች እና በዘንድሮ ድርድር ዓመት ኮከብ አሲስት የባየር ሙኒክ የሆነው ጎልን በማስቆጠር ረገድ የተሳካለት ኢቨን በፔስጂ ጨዋታ ላይ በቀይ ካርድ ይውጣ እንጂ በዛ ጨዋታ ላይም እንዲያሸንፈው ያደረጋቸው ሉዊስ ዲያዝ ይሄ ተጫዋች አለመኖሩ ለአርሰናል እፎይታ ነው እፎይታ ነው ለጁሪያን ቲምበር ጁሪያን ቲምበር ብቻ ሰው እንደ ቡድንም የሚረብሽ ልጅ ነው ልጁ በቃ እረፍት የለሽ ነው እውነት ምንም ረፍት የሚባል የሌለው ተጫዋች ነው ይሄ ተጫዋች እና ለአርሰናል አድቫንቴጅ ነው ይሄ ተጫዋች አለመኖሩ። በተቃራኒው በአርሰናል በኩል ደግሞ ቪክቶር ኮረሽ የለም። በዛው ጨዋታ ላይ ይሄም ደግሞ ለደንባራው ኡፓሚካኖ እና ለእነ ጆናታንታ እፎይታ ነው። ኡፓሚካኖ እንኳን ሚጫን ተከላካይ አግኝቶት ይቅርና ዝም ብሎ አየር አጥቂ ይቅርታ የሚጫን አጥቂ አግኝቶት ይቅርና ዝም ብሎ የሚደናበር ተከላካይ ነው ፓሚካ ነው። እውነት ዞር የሚልበት አይነት ተጫዋች ነው። በተለይ ትልልቅ ጨዋታዎች ላይ እውነት የማይታመን ስተቶች ሲሰራ ትመለከቱ አለ ፓሚካ ነው። ጥሩን ያየሁት ነው ፒኤስጂ ላይ ብቻ ነው ፓሚካ ነው ባየሁት ትልልቅ ጨዋታዎች በሙሉ ፓሚካ ነው እንደ መርከብ ነው የሚሰምጠው። በቃ ማለት ጨዋታው ላይ እያየኸው የሚጠፋ ተጫዋች ነው። እያየው ስተቶች የሚሰራ ተጫዋች ነው። ስለዚህ የዩክሬሽ አለመኖርን በአርሰናል በኩል ለባየር ሙኒክ በትልቁ እፎይታ የሚሰጥ ነው። ባላንስ ያደርጋል ዲያዝ በዩክሬሽ አይ እንዴ አርሰናል ተጠቃሚ ነው፣ አርሰናል ተጠቃሚ ነው ወይስ ሙኒክ? ማን ባላንስ ያደርጋል? የትኛው የትኛው ተጠቃሚ ነው? ሁለቱ ጫዎች ማለት ነው። አርሰናል ይጠቀማል። ኦኬ ሞመንተሙ ያለው ሞመንተም። እኔም እንዳንተ ነኝ፣ እኔም እስማማለሁ ካንቲ ጋር ምክንያቱም ዲያዝ በጣም አስ ቲምበርም ማለት ሊያቆመው ይችላል እኮ አዎ፣ ሊያቆመው ይችላል፣ ግን በጣም ረባሽ ነው። በጣም ቲምበርም ብቻ አቋራን የሚራብሽው ቲሙን ባጠቃላይ ቲሙን ነው የሚራብሽው። ለዛ ነው እሱን እያስቀመጥን ያለ ነው እና ይሄ በትልቁ የሚነሳ ነገር ነው በሁለቱ ቡድን በኩል። ከሁለት አመታት ፊት ተገናኝቶ ነበር ሩብ ፍፃሜ ላይ አዎ እና ይሄ ጨዋታ በሩብ ፍጻሜ በነበራቸው ጨዋታ ላይ ከሁለት አመት በፊት አርሰናል በቀላሉ ግማሽ ፍጻሜ መግባት የሚችልበት እድል ነበር። ሁለት ለባር እየመሩ ነው ኤምሬት ላይ ሁለት ለሁለት የሆነ አሁን ወደ ፖርቶ የሄደው የአርሰናል የተከላካይ መስመር ተጫዋች የሰራቸው ስህተቶች ያመጣቸው ክፍተቶች በትልቁ በዛ ጨዋታ ላይ ጃኮቭ ኪቪዮር ማለት ነው የሚነሱ ነበር። የኪቪያር ስህተቶች ትልቅ ነበሩ። ዚንቼንኮ እና ኪቪያር ነበሩ የዛኔ አርሰናል ነው ዋንጫ ከፕሪሚየር ሊጉም ከሻምፒዮንስ ሊጉም በአንድ ሳምንት ነው የወጣው። የዛኔ ባስቶን ቪላ ተሸነፈ፣ ከዛ በሙኒክም በሙኒክም ተሸነፈ። አንዱን ጨዋታ ለማስተካከል ብለው አንደኛው ጨዋታ ላይ መጠቀሚያ ያልነበረባቸውን ተጫዋች ሳይጠቀም ቀሩ፣ ዋጋ ከፈሉ። በሁለቱም የማይረሳት ዝታ ስለሆነ ለአርሰናል ደጋፊዎች አጋጣሚ እና ይሄ ቡድን ላርሰናል ሁሌም ፈታኝ ነው። በቪንገር ዘመንም ተመሳሳይ ነው። አስር ጎል አስቆጥሮባቸዋል በደርሶ መልስ አይደል? አዎ በአንድ ወቅት አስታውሳለሁ። አሁን አርሰናል የቪንገርንም የአርቴታንም ሰብስቦ ዛሬ የሚበቀልበት ቀን ነው። ወይስ አሁንም የባየር ሙኒክ አያልነትና የባየር ሙኒክ የአርሰናል ላይ የሚወስድ የበላይነት ይቀጥራል የሚለው ይጠበቃል። ይሄ ጨዋታ ዝም ብለህ የሁለቱ ጨዋታ ብቻ ብለህ ታሪካዊ ዳራም አለው ብዙ ባየር ሙኒክ በተደጋጋሚ አርሰናል ከውድድሩ የሚያስወጣው ነው፣ በሻምፒዮንስ ሊግ ያ በተለይ በቪንገር ዘመን ሁለቴ ሶስቴ ያስወጥቷል እህ ከዛ ሚካኤል አርቴታንም ባለፋ አስወጣቸዋል ከሁለት ዓመት በፊት ያ እና ሱን ሱን ስናነሳ በከፍተኛ ሁኔታ የጨዋታ ላይ አርሰናል ድል በማድረግ መልክትም ማስተላለፍ ያለበት መልክትም ለተቀናቃኞቹ እንዲህ አይነት ጨዋታን ማሸነፍ እንደሚችልና ሻምፒዮንስ ሊጉን አሁን በነገራችን ላይ በኦፕታም በሌሎችም ግምቶች አርሰናል ትልቅ ግምት የተሰጠው ለምሳሌ አርሰናል 24% ነው የተሰጠው። አይተሰጠው ሻምፒዮንስ ሊግ ለማንሳት እድል። ባየር ሙኒክ ሁለተኛ ነው ያለው ግን 14% ነው የተሰጠው። ልዩነታቸው አየው ከፍ ያለው አርሰናል። ስለዚህ እንዲያ አይነት ቁጥሮችን የሚደግፍ ውጤት ጭምር ማስመዝገብ አለበት በዛሬው ጨዋታ ላይ ተብሎ ይታመናል። ማርቲን ዙሜንዲ በስላቪያ ፕራግ ጨዋታ ላይ በጉዳት በቅጣት ምክንያት አልነበረም ዛሬ ይሰለፋል። በዛሬው ጨዋታ ላይ የሌሉት ጋብርኤል ማጋሌሽ ሃቨርዝና የኮረሽ ብቻ ናቸው። ኦድጋር ልመምር ሰርቷል አለ፣ ዛሬ ጨዋታ ላይ ተውኛ አለ፣ ማዱኬ አለ፣ ጋብሪኤል ማርቲኔሊ አለ፣ ሌሎች ተጫዋቾች በሙሉ አሉ ዛሬ። እንዲሁም ኖኒ ማዱኬ ትሮሳርድን ለማሳረፍ በግራ መስመር ይጀምራል አሊያም ማርቲኔሊ። ቻምፒዮንስ ሊግ ቡድናቸው ተጫዋች ማርቲኔሊ ነው ታውቃለ። ማርቲኔሊ አትሌቲክ ቢልባኦ ላይ አስቆጥሯል፣ አትሌቲኮ ማድሪድ ላይ አስቆጥሯል፣ ኦሎምፒያኮስ ላይ አስቆጥሯል እና ምናልባት የፊትነሱ ደረጃ ካልሆነ በስተቀረ ዛሬ የትሮሳርድን ቦታ ማርቲኔሊ ወይም ማዱኬ ይዙታል። ሞሮለስ የመሆን እድል ያለው ማርቲኔሊ ነው እየተባለ ነው። ማዱኬ በጣም ፊት ነው ከማርቲኔሊ በጣም ጥሩ መጥቷል ማዱኬ። ከዛ ጋር ተያይዞ ሁለቱ ተጫዋቾች እድል አላቸው ዛሬ ባርሰናል የግራ መስመር የመሰለፍ ሌላውን ሊነኩት አይችሉም ተብሎ ይገመታል። ፔሮዊን ካፔን ቦታውን ይዞ ይቀጥላል። ሳሊባን በተመሳሳይ ቲምበርም ምናልባት ምናልባት ማይልዩስ ኬሊ ግራ መስመር ላይ ቻምፒየንስ ሊግ እሱን ይመርጡታል። ብዙ ጊዜ እሱ ማሰለፍ የለባቸውም። በጣም ጎበዝ ተጫዋች ነው ቢኖር ዛሬ የአርሰናል የመስመር ተከላካዮች ይፈተናሉ ብዬ አስባለሁ። ኦሊሴም ሊውስ ዲያዝም ቢሰለፉ፣ በቀኝም በግራም የሚመጡት ጥቃቶች እንዴት በአርሰናል ተከላካዮች ይከሽፋል የሚለው ነገር ይጠበቃል እና ጥሩ ተጫዋች ነው ግን ይሄ ገና የአዶለሰንስ ፔሪድ ይህ ጉርምስናውን ያልጨረሰ ተጫዋች ይመስለኛል። አንዳንድ ኦቨር ኮንፊደንሱ ብስለት ይቀረዋል፣ ማቹሪቲ ይቀረዋል። እና እኔ ካላፌሩ ነው መመርጥ። ሶ በዚህ ሂደት ውስጥ እንግዲህ ሊሆኑ የሚችሉ ለውጦች በአርሰናል ቡድኑ ዛሬ አድማጮችም ሊጠብቋቸው የሚችሉት ግራ መስመር ላይ ማይልስ ሊገባ ይችላል፣ ማርቲኔሊ ሊገባ ይችላል። አለበለዚያ ደግሞ ትሮሳርድ ምንም ጥያቄ በሌለው መንገድ ረፍት ይሰጧል። ምንም ጥያቄ የለውም ትሮሳርድ ረብት ይሰጠዋል። በዛሬው ጨዋታ ላይ ምናልባት ተቀይሮ ሊገባ ይችላል ቡድኑ ችግር ውስጥ የሚገባ ከሆነ እንጂ፣ ለቼልሲው ጨዋታ ትሮሳር ድን የማስቀመጥ እድሉ ሰፊ ነው። መሀሉ አይነካም፣ ዝቡ፣ ሜንዲ፣ ራይስና ኢዜ አይነካም። በዛሬው ጨዋታ በእኔ እምነት ልዩነት የሚፈጥሩት ሁለት ተጫዋቾች ናቸው ብዬ አምናለሁ። ሁለቱም የአርሰናል አካዳሚ ውጤት የነበሩ ናቸው፣ በአርሰናል አካዳሚ የተጫወቱ ናቸው። ማይክሮሊሴና ኢብርሼ ይዜ ይዜ የሰሜን ለንደን ደርቢ ጨዋታ ብቃቱን ዛሬ ከደገመ ምንም ጥያቄ የለውም፣ አርሰናል ለዚህ ጨዋታ ሶስት ነጥብ ይዞ ይወጣል። ኦሊሴ በካላፊዮሬን በማይልስ ስኬሊ ካልጠፋ በስተቀረ ለሃሪኬን ፍትፍት ያረገ የሚሰጣቸው ኳሶች፣ እሱ የሚሞክራቸው ኳሶች አደገኛ ናቸው። ዛሬ ዴቪድ ራያ ያው የቆመ መኪና ነው ብለን በቀደም ስንገልጸው ነበር አይደለ በደምብ ዛሬ ግሪሱንም ምኑንም አድርጎ በደምብ ለስልሶ መምጣት አለበት። በጣም ዛሬ ከባድ ነው። ከባድ ሙከራዎች ይኖራሉ። ሰርጌን ሰርጌና አብሪ ያለቀኙ ላይ ግራ ላይ ማይክሮሊስ ያለ ሃሪኬን አለ ቀላል ተጫዋች አይደለም። ሃሪኬንን በጀግንነት ሊያቆም የሚችለው ሂንካፔ ነው። ዛሬ ለሂንካፔ ትልቅ ሚና ተሰጥቶታል። ሃሪኬን እንዲያቆ ትልቅ ኃላፊነት በዛሬው ጨዋታ ላይ ከሳሊባ በላይ ሂንካፔ ነው እንዲቆጣጠሩ የታዘዘው ሃሪኬንን። ስለዚህ በዚህ ሂደት ውስጥ ግን ፈተናዎች አሉ። ካርል የሚባል አንድ ታዳጊ አምጥተዋል ቪንሰንት ኮምፓኒ። በጣም በጣም የሚገርም ልጅ ነው። በጣም በጣም ጥራት ያለው ኳስ የሚጫወት ታዳጊ ተጫዋች ነው። በርግጥ ጀማል ሙሲያላ የለም በዚህ ቡድን ውስጥ ያው ከአለፈው አመት ጀምሮ፣ ከክለቦች አለም ዋንጫ ጀምሮ ጀማል ሙሲያላ የለም ግን በጀማል ሙስያላ ስታንዳርድ ነው ካርል እየተጫወተ ያለው በጣም ጥራት ያለው ኳስ ነው የሚጫወተው ሌላው ሊጠነቀቁት የሚገባ ተጫዋች ነው ሶ ከሳጥኑ ውጭ ሙከራዎች ይኖራሉ በእነ ማይክሮሊሲ በእነ ግናብሪ በእነ ካርል ሳጥኑ ውስጥ 5 ከ 50 ውስጥ የሃሪኬን ኳሶች ፈታኝ ሊሆኑ ይችላሉ የአየር ላይ ኳስም የምድር ኳሶችም ለእነዚህ ሁሉ ትልቅ ጥንቃቄ ሊያደርጉላችሁ ይገባል በሰሜን ለንደን ደርቢ የሃሪኬን አለመኖር አርሰናል ምን ያህል እንደጠቀመው ተመልክተናል አይደል ሃሪኬን ሰሪ ቢኖርኩ ያ የእሁዱ ጨዋታ ሌላ መልክ ሊኖረው ይችላል። ለመጀመሪያ ጊዜ ከአስር ዓመታት በኋላ ሁለቱ የሌሉበት ቡድን ነው አርሰናል የገጠመው። መልሶ ግን አሁን የቶተናሙ የቀድሞ ተጫዋች አሪኬን ነው የሚያገኘው። በዛ ላይ አርሰናል ላይ በጣም በጣም በጣም እልህ ያለበት ተጫዋች ነው፣ ቂም ያለበት ተጫዋች ነው። ወደ አርሰናል አካዳሚ መጥቶ አሪኬን ወፍራም ነህ ብለው አባረውታል። እግር ኳስ ተጫዋችነት አትሆንም ወፍራም ስለሆንክ ብሎ በልጅነቱ አባረውታል። ያቺን ቂም አይረሳትም። የአርሰናል ደጋፊ ነው ነገራችን እና ሁሌም አርሰናልን ባገኘ ቁጥር ጎል ማስቆጠር የሚፈልግ ይሄ አሁን በቀደም በነበረው ጨዋታ ላይ ኢዜ ጎል ሲያስቆጥር እኮ ማንኛው መነሻሻው ቶማስ ፍራንከ ናቸው አይደል? ነካክቶ ማነው ዜ ብሎ ጠይቀው። እና እግር ኳስ ላይ መነሳሻ መነሳሻ ያስፈልጋል። እና የተጫዋች በቂ መነሳሻ ያለው አርሰናል ላይ ጎል ለማስቆጠር ሃሪ ኬን። ይህን ግን የሚያጠፉ በተለይ ፔሮን ካፔ በትልቁ ኃላፊነት የሚሰጠው እንደሚሆን ይጠበቃል። ጋብሪኤል ጄሱስ ሻምፒዮንስ ሊግ እስኳድ ደስ የሚለው ሰፋ ይላል ከፕሪሚየር ሊግ ጋር። ፕሪሚየር ሊግ ሰባት ተጫዋች ነው፣ ብዙ ቻምፒዮንስ ሊግ እንደፈለግ ይፈቀርላል። ዛሬ ተቀያሩን ብራ ይቀመጣል ተብሎ ይቀመጣል። ራሳቸው አሰልጣኙም ይህንን ሀሳብ ሲያነሱ ተመልክተናል። አዎ በዛሬው ጨዋታ ላይ ጋብሪኤል ጀሱስን ሊጠቀሙ እንደሚችሉ ሀሳባቸውን ያነሱበት ሂደት ማለት ነው። ምንድ ነው ያሉት? ጋብርኤል ጀሱስ በቃ የቀናት ጉዳይ ካልሆነ ቡድን ውስጥ መካተት ይችላሉ። ያ ማለት ተቀያሪ ወንበር ላይ ታስቀምጧለ ማለት ነው፣ ምን ጥያቄ በሌለው መንገድ ጋብርኤል ጀሱስን። ስለዚህ ዛሬ ጋብርኤል ጀሱስ ተቀያሪ ወንበር ላይ የመቀመጥ ዕድል ካላቸው ተጫዋች መካከል በትልቁ የሚጠቀስ ተጫዋች ይሆናል ተብሎ ይገመታል ማለት ነው። ሶ የጨዋታው ልዩነት እነዚህ ቦታዎች ሊሆኑ ይችላሉ። በነገራችን ላይ ፓብሎቪችና ጆሹዋ ኪሚክ የዙቢመንዲና የዲክላን ራይስ አይነት ባህሪ ያላቸው ናቸው። አንደኛው አጭር፣ አንደኛው ረጅም፣ አንደኛው ኳስ ያደራጃል፣ አንደኛው ወደፊት ኳስ ይዞ ይሄዳል። ይሄ የሚመሳሰል ባህሪ ያላቸው። ፓብሎቪች እና ራይስ ከቁመታቸው ጀምሮ እስከ ያጫወት ባህሪያቸው ድረስ ያመሳስላቸዋል። ዙቢመንዲና ኪሚክም ተመሳሳይ ባህሪ አላቸው። ከዛ እንግዲህ ሌሎች ተጫዋቾች ልዩነት የሚፈጥሩት እኔ ይሄ ጨዋታ በተቀያሪው ወንበር ባሉ ተጫዋቾችም ሊወሰን እንደሚችል ገምታለሁ። ተቀያሪውን ወንበር የሚነሱ ተጫዋቾች ሊወስኑት ይችላሉ ይሄን ጨዋታ። አንደኛው ቡድን ቢመራ እንኳን፣ ሁለቱም ተቀያሪ ወንበር ላይ ጥራት ያላቸው ተጫዋቾች አሏቸው። ስፔሻል አርሰናል ኦድጋርድ ጨምሮ፣ ማርቲኔሊ፣ ማዱኬ የተመለሱ ተጫዋቾች ቡድኑን ዴቪዝን ጨምረውለታል። ስለዚህ የሆነ ችግር ቢገጥመው አርሰናል ቢመራ ችግር ቢገጥመው ተቀይሮ ገብቶ ውጤቱን ሊቀይሩ የሚችሉ ተጫዋቾች ያሉት ይመስለኛል። ይሄ ራሴ ግል ግምቴ ነው። ጨዋታውን ከመደበኛ ከቋሚ 11 ተጫዋቾች ውጪ ያሉ ተቀይሮ የሚገቡ ተጫዋቾች የመወሰን አቅም ያላቸው ግጥሚያ ይመስለኛል። ይጨዋ ሞር ደግሞ ራስ አለላ ይሄድ አንዲስ ዲያዝ ቢኖር በባየር ሙኒክ በኩል ሞር ተቀያሪው ነው። ባየር ሙኒክም ከፍ ይላል። ተቀይሮ የሚገባው ሰርጌ ግናብሪ ነው። ሙሴላ ቢኖር ጀማል ሙሴላ ቢኖር ተመሳሳይ ትንሽ የተቀያሪው ዴብስ የባየር ሙኒክ አናሳ ያለ ነው ያርሰናል ጠንከር ያለ ነው። ከዚህ አንጻር በትልቁ እነዚህ ነገሮች ልዩነትን ሊፈጥሩ እንደሚችሉ መናገር የሚቻልባቸው አማራጮች ያሉ ይመስላሉ። አርሰናል ይህንን ጨዋታ በጥንቃቄ ጭምር ማድረግ ይኖርበታል። ውድ ቸልሲ ነው የሚገጥመው። አንዳንድ የአርሰናል ደጋፊዎች ይህንን አረ ትቶ በቃ ለቸልሲ ጨዋታ ይዘጋጅ የሚሉ አሉ። አንዳንዶች ደግሞ የሻምፒዮንስ ሊግ ያስፈልገናል በታሪካችን የመጀመሪያ ነው የሚሉ አሉ። እንደዚህ አይነት ሀሳቦች ይሰጣሉ ግን ዞሮ ዞሮ የዛሬው ጨዋታ ላይ በደንብ ማኔጅ የማድረግ ጨዋታውን ይፈልጋል በተለይ ዝቡ ሜንዲ ትልቅ ሀላፊነት አለበት የዛሬው ጨዋታ ጨዋታውን ኮንትሮል የማድረግ ማኔጅ የማድረግ ሀላፊነት ካገቡ ከመሩ ቡድኑን በአንድ ጎል ልዩነትም ይዞ የመውጣት ሀላፊነት ካለባቸው ቀጣይ ጨዋታ ጫና አንጻር ባየር ሙኒክ ግን ቀድሞ የሚያገባ ከሆነ ግን ለአርሰናል ከባድ ነው ተጽዕኖ የቸልሲ ጨዋታ ድረስ ይሄዳል የተጽዕኖ መጠኑ ማለት ነው ስለዚህ እሱ አስቸጋሪ ሊያደርግ የሚችልበት እድል ይኖራል ብዬ አስባለሁ። ምንም ጥያ